ከገጣሚ ዳንኤል ወዳጄ ከራሚ ከራማ ከተሰኘ ግጥም መድብል ናፈቀኝ የሚለውን ግጥም እናነባለን። እንጂ ነበረ እንጂ ቡፍ ሲሉ መዋል ጉሽ ጠላ ጠጥቶ አሰራም ጉሽ ጠላ ከናሰሩ ገብቶ ከርሴ ውስጥ ፈልቶ እሆድ ውስጥ ጓሽቶ የሽምብራ ቆሎ አጃ ተቀላቅሎ እንደ ማጣፈጫ ሱፍ ሰሊጥ ተዳብሎ ያንን እየቃሙ ከማዶ ተራራው ዋሽንት እየሰሙ ስልብ የሚል ዋሽንት የሸሸ ካለሙ እንግርግብ ሽንብራ በሱፍ እየቃሙ አሰር እያገሱ አሰር እያበሱ እንካ ስላንትያ እያመላለሱ እንካስላንትያ አያ በምንትያ በአጼው በካፋ ምን አለ በአጼ ይላል ልጅ በይፋ ከልጆች ሁሉ አንተነ ከርፋፋ እረኛዊ ይስቃል ከርፋፋ ያሉት ልጅ፣ ቃል ያመላልሳል ስድቡን ለመመለስ ቃል ያቀባብላል። እንካስ ላንትያ ደግሞ በምንትያ በቀጋ በአጋም ምን አለ በአጋም ይላል ይሄኛውም፣ ከልጆቹ ሁሉ አንተ ነህ ልጋጋ ለዛው ለሳቁ ለዛው መጢ ሁላ ፍርስ እንደ ሸክላ ወሽ መጤ የለው መጢ ቂም የለው ኩታራ ቃላት ሳይፈረቅጥ ይስቃል በተራ እንዲያነበር ቅሉ የሀገረኛ ውሉ ሰው ነው ያገሬ ሰው ሰው አጣሁ ዘንድሮ ሰው የሆንኩኝ መስሎኝ ሰው ርቄ ኑሮ ሰው ርቆ ኑሮ እንደ ሽባባው ልጅ እንደ ደገኛው ሰው ውስጤን ሰው ራበው ሰው ከቦኝ የሰው ከብት የመናኝቷ አይነት የሰው ከብት ያቀፋት መናኝናት ልጅቷ ቅኔ ከቀለመው ከዋሸራ ቤቷ ምዥርጦ ያስወጣት ከጥበብ አቷ የሰው ከብት እያየች ነበር ተንገብግባ ነበር ተርገብግባ አርበተበተችኝ ቁስላ ሆዴ ገባ ተመሳሰለብኝ ከሕመሜ ቆርባ ደገኛው ቄስ ሞገስ ታዴ የተባለ ከኛም እንደራለ መመሪያ አለ በልን ማን ነው የሚረሳ? የማሲንቆ ጌታ ሊቀመኳስ ካሳ የአስተሮዬ ድራር ቃል ሲያወራርዱ ሰው በቃል ሲክቡ፣ ሰው በቃል ሲነዱ። አይኗም አላማረኝ ጥርሷም አላማረኝ፣ ሃያቹ ገንዘቤ ልመለስ መሰለኝ። ይላል ሊቀመኳስ ለቀድሞ ወዳጁ እየጎሸመጠ መሰንቆም በጁ መምሪያ ያለበልም ልጅ ነው በጨዋታ ጨዋታው ሲያልቅ ግን የደብሬ ኔታ መዋሴ ታዚሞ ሙታን የሚፈታ በጨዋታ ጊዜ ያለበል አድማሴ በልኩ በመልኩ ደገኛው ሞገሴ! ከነ ልባቱ መኖሩን እሱ ነገረነ ልቡም ከነስሩ ስሩ የተነቀለ ሰው ዜማ መቃኘቱ እንዴት ቢችለው ነው? የሚል ጅ ላይ ጠፋ ዜማ ሳለ ምግቡ ሰው ልቡ ሲጠፋ የተነካ ጊዜ ያዜማል ዜመኛ አንደኔ ያመመው ይደማል ግምኛ ግምኛ ደማ ሁኝ ተሰማኝ ዋሽንቱ ዋሽንቱ ዋሽንቱ ልብ ስልብ አድርጎ ስልብ ማለቱ ተፈጥሮ ትንግርቱ የሸምበቆ አፍ ላይ አፈሰብ ተከድኖ ትንፋሽ ቡፍ ሲለው ከአየር አየር ዘግኖ አየራት ይዘላል በነፋስ ተጭኖ እሱ ነው እንግዲህ ዋሽንት የሚባለው ትንፋሽ ተበድሮ ትንፋሽ የሚነጥቀው ሽው እልም የሚለው ዓለም በቃኝ ስትል መናኟን የራበው ዓለም በቃኝ ብላ የገደመችቱ ሞተች በዋሽንቱ ሞተች በዋሽንቱ። የጠጁ ቤት ሌላ የኮረፊው ልዩ የማሩም ሌላ ነው አንዱ ከአንዱ ስዩ የተቀዳ እንደሆን ከሰው ሰው አይለዩ፣ ማንቆርቆሪያው ነጥፎ ቀዲታ ካልቆመ፣ ወይ ጠጩ ከልቶበት ዋንጫ ካልገጠመ፣ የዋንጫው ከንፈር ላይ መዳፍ ካላጣሉ፣ በእግዚአብሔር አትቅዱልኝ ወይ ብለው ካልማሉ፣ እኩል ነው የሚሰፈር የጎደለው ሁሉ። ገበሬ ደግነው! ነው እሱ ነው ሰው ልኩ የስላሴ መልኩ። ብንሄድ ሰው አየን ሰው መንገድ የሳተ ከከብት የከበተ የሸዋ አባው በሬ ልጁን ያሳሳተ እንዴት ልጁ ሳተች? እንዴት አሳሳቷት የአባቷን ወይፈኖች ጥጃዋን መስሏት። የአባቷ በሬዎች ቃሉን ይሰማሉ እውስን ያውቃሉ። ሰው ወጣ ከቃሉ ከብትስ መች መሰሉ። አቦ ሰው ራባት ሰው ራበኝኔ ሰው ሰራሽ ሸንበቆው ለቀቀብኝ ጠኔ በነፋስ ትከሻ እየተራመደ ነፋሱን የሰው ልጅ ልቡን እያራደ እሱም ተናፈቀ ሰው ፍጡር ሸንበቆ ሰው ውስጡ እየሳሳ ሰው ሲኖር ርቆ አያና ድማሙ አያና ድማሙ አባይ ወዲያ ማዶ ትንሽ ግራር በቅላ፣ ልቤን ወሰደችው ከነስሩ ነቅላ። ይሄን ኩዜማ ዜምኩት ዘንድሮ ተነክቼ ኑሮ ይሄን ቡቡ ዜማ ዜምኩት ዘንድሮ የመናኛው ልክፍት ተከትቤ ኑሮ።